ን ስጥልን ክቡራን ተመልካችን፣ ያተከተች እንደምሰነበታችሁ ይህ ፍቃዱ አውቶሞቲቭ ነው። በዚህ ቻናላችን ላይ ስለተለያዩ አሽከርካሪና ተሽከርካሪ ጉዳዮች ላይ ለአሽከርካሪዎች ለመንጃ ፍቃድ ተማሪዎች እንዲሁም ለአውቶሞቲቭ ተማሪዎች ግብዓት ሊሆን የሚችል የተለያዩ ፕሮግራሞችን እያቀረብኩላችሁ እገኛለሁ። በዛሬው ፕሮግራማችን ተሽከርካሪን ስለመፈተሽ፣ ተሽከርካሪን ዘንድ በምንንቀሳቀስበት ጊዜ ማሟላት የሚገባን የተለያዩ ዶክመንቶች፣ ተሽከርካሪን ከቆሙበት ቦታ ማስነሳት ተሽከርካሪያችንን አነስተኛ እንቅስቃሴ ያለበት ቦታ ላይ ሄደን የተለያዩ ማርሾችን መጨመርና መቀነስ፣ የተለያዩ የባላንስ አይነቶችን መስራት፣ ወደኋላ ማሽከርከርና ዩተርን ወይም ደግሞ ዞሮ መመለስ እንዴት ማድረግ እንደምንችል እንማማራለን። እስከ መጨረሻው ድረስ አብሯችን ቆዩ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ሀሳብ አስተያየት፣ እንዲሁም ጥያቄ ሲኖር በኮመንት ሴክሽን ላይ አስቀምጡልኝ። ይህ ስልጠና ሌሎች እንዲደርስ ላይክ እና ሼር አድርጉ። እስከ መጨረሻው ድረስ ላይክ፣ ሰብስክራይብ እና ሼር እያደረጋችሁ አብራችን ቆዩ። የዛሬውን ስልጠናችንን ከመጀመራችን በፊት እንግዲህ ተሽከርካሪያችን ጋር ሄደን አስፈላጊውን ፍተሻ አድርገን ወደ ማሽከርከር እንሄዳለን። አብራችን ቆዩ። እንግዲህ ከዚህ ቀደም እንደተነጋገርነው የተሽከርካሪያችንን ኮፈንን ከፍትና ሞተር ክፍል ለሚገኙ የሚገኙ የተለያዩ ክፍሎች እንዲሁም ፍሳሽን እናያለን ማለት ነው። ሞተር ክፍል ላይ እንግዲህ ከምንፈትሻቸው ነገሮች አንደኛው ምንድን ነው? የራዲያተራችን ውሃ እናያለን። የመሪ ዘይት እናያለን። የሞተር ዘይት ያለበትን መጠን መቅጠን፣ መቆሸሹን ያለበትን ሌቭልም በሙሉ እናያለን ማለት ነው። ስለዚህ እነዚህ ነገሮች ኮፈን ከፍተን እናያለን ማለት ነው። ሌላኛው የፍሬን ዘይት፣ የአየር ማጣሪያችን መቆሸሹን አለመቆሸሹን አይተን በትክክል መዘጋት አለመዘጋቱን አይተን አራክፈን ወደ ሞተሩ ማስቀመጫ ክፍል ውስጥ እንመልሰዋለን ማለት ነው። ስለዚህ ሞተር ክፍል ላይ እነዚህን ክፍሎች በአግባቡ እንፈትሻለን። የሚያንጠባጠብ የፈሰሰ ነገሮች ወይም ሊኬጅ ካለ ከተሽከርካሪው ስር እንደዚህ ጎንበስ ብለን እናይና እንፈትሻለን ማለት ነው። ከዛ በኋላ እንግዲህ ኮፈናችንን በአግባቡ እንዘጋለን። ኮፈን ሲዘጋ እንግዲህ ራሱ ጥንቃቄ ያለው በደንብ ተደርጎ መዘጋት መቻል ይኖርበታል ማለት ነው። ከዛ መቀጠል እንግዲህ የተሽከርካሪያችንን ጎማ የንፋሱን ሁኔታ የጥርሱን ሁኔታ አራቱን ጎማዎች በየተራ ልክ በእንደዚህ አይነት ሁኔታ እናያቸዋለን ማለት የጥርስ መጠን፣ የንፋስ መጠንና አቀማመጡን ማለት ነው። ከዛ ደግሞ የመገናኛ መሳሪያዎችን እንፈትሻለን ማለት ነው። የፓርኪንግ መብራት፣ አጭር የፊት መብራት፣ ረጅሙን የፊት መብራት ወይንም የግንባር መብራት፣ የግራና የቀኝ ፍሬቻዎች የግራ ፍሬቻን እንፈትሻለን መጀመሪያ። ከዛ በኋላ ደግሞ የቀኝ ፍሬቻን እንፈትሻለን። እነዚህ ሙሉ እንግዲህ መስራታቸውን እየወጣን እናያለን ወይ ደግሞ አንድ ሰው አቁመን እንዲያይልን ማድረግ ማለት ነው። ይህን ከጨረስን በኋላ ደግሞ ሀዛርዱንም አብርተን በትክክል መስራትና ለመስራቱን ማረጋገጥ ይኖርብናል ማለት ነው። ይህ ስንጨርስ ደግሞ በጀርባ በኩል ደግሞ እንሄዳለን። በጀርባ በኩል የግራ ፍሬቻ፣ የቀኝ ፍሬቻ፣ የኋላ ማርሽ መብራት፣ ስቶፕ ላይት ወይንም የፍሬም መብራት የፓርኪንግ መብራቶች በትክክል መስራታቸውን ማየት ይኖርብናል። ከዛ በተጨማሪ ደግሞ የታርጋ መብራቱንም በትክክል መስራቱን ማረጋገጥ ያስፈልጋል ማለት ነው። እነዚህን በሙሉ ከጨረስን በኋላ ደግሞ የትዕይንት መቆጣጠሪያ መሳሪያዎችን እንፈትሻለን። የዝናብ መጥረጊያ ውሃ እንደሚረጭ እና እንደማይረጭ እንዲሁም ፍጥነቱንም በአግባቡ ማየት ይኖርብናል እየሞከርም ማለት ነው። ይህን ከጨረስን በኋላ ተሽከርካሪያችን እየዞርን መስታወቶቹ በትክክል መኖራቸውን፣ ያለመቆሸሻቸውን፣ ንጹህ መሆናቸውን እናረጋግጣለን ማለት ነው። እነዚህን ደግሞ ከጨረስን በኋላ ውስጥ ደግሞ ገብተን ወንበራችን እናስተካክላለን። መሪያችንና ርቀቱን በትክክል እናስተካክላለን። የውስጥ መመልከቻ ስፖኪዮ፣ የግራ ስፖኪዮ፣ የቀኝ ስፖኪዮ፣ የጭጋግ ማጥፊያ፣ ሙቀት ሰጪ መሳሪያዎች በትክክል መስራታቸው ማረጋገጥ ማለት ንፋሱን እያወጣን መውጫዎቹን እያስተካከልን በትክክል መስራትና አለመስራቱን ማረጋገጥ ያስፈልጋል ማለት ነው። እነዚህም በሙሉ ከጨረስን በኋላ ክላክስ እንፈትሻለን። ከውጭ ያሉ መመልከቻ መስታወቶችን ስፖኪ ወይም በሙሉ አስተካክላለሁ። የፀሐይ ጭር መከላከያም በሙሉ አስተካክላለሁ ማለት ነው። ይህን ከጨረስኩ በኋላ ለማሽከርከር የሚሆን ትክክለኛ መንጃ ፍቃድ መያዝን አረጋግጣለሁ። የተሽከርካሪ መስታወት ላይ የሚገኙ ቦሎዎችን በሙሉ በትክክል መኖራቸውና ጊዜያቸው አላለፉ መሆናቸውን በሙሉ አረጋግጣለሁ ማለት ነው። ከዚህ በኋላ ነው ወደ ማሽከርከር የሚሄደው። ክቡራን ተመልካችና ተከታዮች ልክ በእንደዚህ አይነት ሁኔታ ተሽከርካሪ ተሽከርካሪያችን ላይ የሚገኙ ክፍሎችን በሙሉ ከፈተሽን በኋላ ተሽከርካሪያችን ውስጥ ደግሞ ገብተን ዳሽቦርዳችን እናያለን። ከዛ ደግሞ የመቆጣጠሪያ መሳሪያዎች መሪ፣ የማርሽ እጀታ፣ የእጅ ፍሬናችን፣ የነዳጅ ፔዳላችን፣ የፍሬም ፔዳላችን እና የፍሪሲዮን ፔዳላችን በአግባቡ እንደሚሰራ እንፈትሻለን ማለት ነው። እነዚህን ከፈተሽን በኋላ ወደ እንቅስቃሴ እንሄዳለን። እስቲ አንድ የንፈትሽ ሞተር ለማስነሳት ማርሽ ዜሮ፣ ፍሪሲዮን እናፍናለን። ቁልፋችንን ኦን እናደርግና ዳሽ ወደ ላይ ያሉ ክፍሎችን ማየት የሚገባልን ካየን በኋላ ሞተራችንን እናስነሳለን። የተወሰኑ ደቂቃዎች ከሞቀ በኋላ ተሽከርካሪያችን ላይ የሚገኝ የመቆጣጠሪያ መሳሪያዎችን እንፈትሻለን። ለምሳሌ መሪ በትክክል መዞር እንደሚችል እንፈትሻለን። መሪያችንን ልክ በእንደዚህ አይነት ሁኔታ ማርሻችንን አስገብተን እያንቀሳቀሰን ፍሬን ያዝ ይለቀቅ እያደረግን እናያለን። ወደኋላም፣ እስኪ ይሄንን እያደረግን እናያለን። ፍሬናችን ጥሩ ነው። እጅ ፍሬናችን ቁልቁላት ላይ ስለሆነ መኪናችን እስኪ ይይዛል፣ በትክክል አረጋግጠናል። ነዳጅ መስጫችን ይሰጣል። የፍሪሲዮን ፔዳላችን አፍነን ሁሉም ማርሾች እንደምታዩት በትክክል ይገባሉ ማለት ነው። በትክክል ሁሉም ይገባሉ ማለት ነው። ከዚህ በኋላ እንግዲህ ወደ ማሽከርከር እንሄዳለን ማለት ነው። ከቆምንበት ስንነሳ ከምናደርጋቸው ጥንቃቄዎች የመጀመሪያው ምንድነው? ስፖኪያችንን እናያለን። በዚህ ስፖኪያችን ላይ ከኋላ በኩል የሚመጣ ተሽከርካሪ አለመኖሩን እናረጋግጣለን ማለት ነው። ከዛ በኋላ ፍሬቻችንን እናበራለን። እንደምታዩት ፍሬቻችን እያበራ ነው። ከቆምንበት ስንነሳ የግራ ፍሬቻ እናበራለን። ከዛ ፍሪ ሲሆናችን አፍነን አንደኛ ማርሻችን እናስገባለን። ስፖኪያችን ኦሬዲ አይተናል፣ ፍሬቻችን አብርተናል። አሁን መንቀሳቀስ እንጀምራለን ማለት ነው። አሁን ተሽከርካሪያችን በመንቀሳቀስ ላይ ነው ያለው። ይሄንን እንግዲህ ቀስ ብለን እንሄዳለን። አሁን እንደምታዩት መጋቢ መንገድ ላይ ነን ያለ ነው። ከዚህ መጋቢ መንገድ ወደ ዋናው መንገድ ስንገባ ተሽከርካሪያችን ሙሉ በሙሉ እናቆማለን። ካቆምን በኋላ ተሽከርካሪያችንን በዛ አቅጣጫ ይመጣ ካለ በዚህ አቅጣጫ የሚንቀሳቀሱ ተሽከርካሪዎች ካሉ በሙሉ እናያለን ማለት ነው። ነፃ መሆኑን ካረጋገጥን በኋላ ወደ ምን ዞርበት አቅጣጫ ፍሬቻችን እናበራለን። አሁን ወደ ቀይ ልዞር ስለሆነ የቀኝ ፍሬቻ እናበራና ተሽከርካሪ ለቅቄ እንቀሳቀሳለው ማለት ነው። አሁን ወደ ዋናው መንገድ ስገባ እንግዲህ አስፓልት ላይ የተለያዩ ቀስቶች አሉ፣ የተለያዩ ምልክቶች አሉ። እነዛ ምልክቶች እያየው እንቀሳቀሳለሁ ማለት ነው። አሁን እንደምታውቁ ተሽከርካሪያችን እየተንቀሳቀሰ ያለው በአንደኛ ማርሽ ነው። አሁን ወደ ሁለተኛ ማርሽ መቀየር ስፈልግ አርፒኤም ላይ ያለው ስፒድ ላይ እና ምን አደረጋለሁ ፍሪ ሲሆን አፍኚ ወደ ሁለተኛ ማርሽ እቀየራለሁ ማለት ነው። በሁለተኛ ማርሽም የተወሰነ እንዲሄድ አደርጋለሁ። እንግዲህ መስመሬን ጠብቄ በራሴ መስመር ላይ ፍጥነቴን ተቆጣጥሬ እያሽከረከርኩኝ አሁን ሁለተኛ ማርሽ ላይ ያለው አር ፒ ኤም ኤ 2000 ላይ እየደረሰ ነው። እንዲሁም ደግሞ ስፒድ ደግሞ ከ20 እስከ 40 ነው። አሁን ከ40 እየበለጠ ልሄድ ነው። አሁን እንደምታዩት ስፒድ ከአርባ እየበለጠ ነው አር ፒ ኤም ደግሞ 2500 እየደረሰ ነው። ስለዚህ አሁን ወደ ሶስተኛ ማርሽ ይቀይራለሁ። አሁን ሶስተኛ ማርሽ ላይ ነው ያለው ተሽከርካሪያችን። አሁን በሶስተኛ ማርሽ ላይ ነው እየሄድን ያለ ነው። ከዛ ስፒዳችንን እየተቆጣጠረን መሪያችንን በሁለት እጅ ይዘን እናሽከረክራለን ማለት ነው። በዚህ ጊዜ እንግዲህ ስፖኪችን በሙሉ እናያለን። ወደፊት የምናሽከረክረም ጊዜ የቀኝ ስፖኪዎችንን፣ የውስጥ ስፖኪችንን እንዲሁም የግራ ስፖኪዎችንን እናያለን። አሁን ፊት ለፊት ላይ እንደምታዩት መታጠፊያ መንገዶች ነው ያሉት። እንዲሁም ደግሞ ጋሪዎች አሉ ማለት ነው። ስለዚህ ምን አደርጋለሁ? ፍጥነቴን እቀንሳለሁ። ከዛ ሁለተኛ ማርሽ እቀጣለሁ። ሁለተኛ ማርሽ ደግሞ ትንሽ ኪርፒን ባላ አሁንም ፍጥነቴን እቀንሳለሁ። አንደኛ ማርሽ ነከታለሁ። ከዛ ፍሬቻን አበራና በስፖኪው አይቼ ምንም እንደሌለ ካረጋገጥኩ በኋላ ተሽከርካሪን አዞረዋለሁ ማለት ነው። አሁን ተሽከርካሪን በእንደዚህ አይነት ሁኔታ ካዞርኩ በኋላ መሪ ቀጥ ማለቱን አረጋግጣለሁ ማለት ነው። መንገዱንም መኪናዬም ቀጥ ማለቱን ካረጋገጥኩ በኋላ ከአንደኛ ማርሽ ስፒዱን እና አርፒኤም የሚያየው ወደ ሁለተኛ ማርሽ እቀይራለሁ ማለት ነው። አሁንም እንደምታዩት በመንገዴ ላይ ነኝ ያለሁት። አሁን ረድፌን እቀይራለሁ ወደ አነስተኛ ፍጥነት ወደ ሚኬድበት ማለት ነው። ረድፌን ከቀየርኩ በኋላ አሁን ሁለተኛ ማርሽ ላይ ያለሁ ወደ ሶስተኛ ማርሽ እቀይራለሁ ማለት ነው። ስለዚህ ማርሽ በምንቀይርበት ጊዜ አሁን ከፊት ለፊታችን ሰው አለ እንደምታዩት፣ ክላክስ እናደርግለታለን እንዲወጣ። ስፒድን ስለቀነስኩኝ ማርሽንም እቀንሳለሁ ማለት ነው። በዛ በሶስተኛ ማርሽ ቢሄድ አይሆንም። አሁን እንደምታዩት ሁለተኛ ማርሽ ላይ ነኝ ያለሁት። ከሁለተኛ ማርሽ ወደ ሶስተኛ ማርሽ እቀይራለሁ። አሁን በሶስተኛ ማርሽ እየሄድኩኝ ነው። ፊት ለፊት ላይ እንደምታዩት መንገዱ የተወሰነ ደረጃ ነጻ ነው። የተለያዩ ጠቋሚ መሳሪያዎች አሉት። አሁን ፍጥነቴን መቀነስ ፈለኩና መቆም ፈለኩ። እንደምታዩት አሁን በፍሬን አበርዳለሁ። መጀመሪያ በፍሬን ካበረድኩ በኋላ ፍሪሲዮን አፍኘ ሁለተኛ ማርሽ፣ በሁለተኛ ማርሽ የተወሰነ ሰነ ከሄደ በኋላ መኪናችንን እናረጋለን፣ ወደ አንደኛ ማርሽ እንቀንሳለን ማለት ነው። እዚህ ጋር ግን መታጠፊያ ቦታ ነው ወይንም መገናኛ ቦታ ስለሆነ መገናኛ ቦታ ላይ መቆም አይፈቀድም። ስለዚህ ከቆምኩበት ድጋሜ እነሳለሁ። አሁን በአንደኛ ማርሽ እየሄድኩኝ ነው ወደ ሁለተኛ ማርሽ ቀይራለሁ ፍሬቻዬን አበራና ዞሬ እመለሳለሁ ማለት ነው። እዚህ ጋር ዞሮ መመለሻ መንገድ ስላለ ማለት ነው። አሁን እዚህ ጋር ዞሬ ስመለስ ምን ጊዜ ፍጥነቴን መቀነስ አለብኝ። አሁን ሁለተኛ ማርሽ ላይ ነው ያለው፣ ወደ አንደኛ ማርሽ ቀይራለሁ ማለት ነው። ከዛ እንደዚህ መሪና ዞርና አያለሁ ተሽከርካሪ ከለም ይመጣ ካለ እዚህ ጋር የቆመ ተሽከርካሪ ካሉ በደንብ አድርጌ አያለሁ ነፃ መሆኑን ካረጋገጥኩኝ በኋላ ተሽከርካሪ ልክ መንገዴ ላይ ሲገባ መሬም በትክክል አስተካከልና ከአንደኛ ማርሽ ወደ ሁለተኛ ማርሽ አረጋለሁ። አሁን በሁለተኛ ማርሽ እየሄደ ነው። ከሁለተኛ ማርሽ ደግሞ ስፒድ እና አርፒኤም እናይና ወደ ሶስተኛ ማርሽ አስገባለሁ። በሶስተኛ ማርሽ መንገዴ እየሄድኩኝ ልክ እንደዛ ስፒድ እና አርፒኤም ደግሞ አይና ወደ አራተኛ ማርሽ አስገባለሁ ማለት ነው። አሁን በአራተኛ ማርሽ እየሄደ ነው። የተሽከርካሪ አርፒኤም 2000 ላይ ነው እስፒዱ ደግሞ 60 ኪሎ ሜትር ፐር አወር እየሄደ ነው ተሽከርካሪ ማለት ነው። አሁን ፍጥነት መቀነስ ፈልጋለሁ። ፍጥነት መቀነስ ፈልግ መጀመሪያ ግሬ ፍሬ ላይ አደርጋለሁ በፍሬን በደንብ አድርጌ ካበረድኩኝ በኋላ ወደ ፍሪሲዮን አፍኜ ወደ ሶስተኛ ማርሽ አደርጋለሁ። በሶስተኛ ማርሽ የተወሰነ ከሄደ በኋላ ፍጥነቴን በደንብ አድርጌ እቀንሰና ወደ ሁለተኛ ማርሽ እቀንሳለሁ ማለት ነው። አሁን በሁለተኛ ማርሽ እየሄደ አስቀድሜ ፍሪሲዮን ቢይዝ መኪናው ኒውትራል ሆኖ የሄደ እንጂ ፍጥነቱን አይቀንስም ማለት ነው። ማድረግ ያለብኝ ምንድነው? አስቀድሜ ፍሬን ነው በፍሬ ልክ በእንደዚህ አይነት ሁኔታ ካበረድኩኝ በኋላ ከሁለተኛ ማርሽ ወደ አንደኛ ማርሽ እቀንሳለሁ ማለት ነው። አሁን በአንደኛ ማርሽ እየሄደ ነው። ከዚህ በኋላ ለምሳሌ ፍሬን እንኳን ሞክሬ ልክ እንደዚህ እንቢቢ ላይ ቁልፍ ባጠፋ ይሄ መኪና ይቆማል ማለት ነው። ፍሬን ሳሊድ ይሄ መኪና ይቆማል፣ ምክንያቱም ማርሽ ላይ ስላለ ማለት ነው። ስለዚህ ምን ጊዜም ተሽከርካሪ ማቆም ስንፈልግ አስቀድመን ማድረግ ያለብን ምንድነው አስቀድመን በፍሬን ነው ማለት ነው። ፍሬን መቼ እንደሚል ስለማናቅ ፍሬኑን ቢካለ ማርሽ ላይ ያለ ቁልፍ እንኳን ለማጥፋት አስቀድመን በፍሬን ነው ማለት ነው። በፍሬን ካበረድም በኋላ ነው ወደ ፍሪ ሲሆን ሄደን ማርሽ አድርገን የምንቆመው። አሁንም ዞረን እንመለሳለን። ፍሬቼና አበራለሁ ስፖክ ያለው መገናኛ መንገድ ስለሆነ እግረኛ ካለ ተሽከርካሪ ካለ አረጋግጣለሁ። እዚህ ጋር ቆም እላለሁ። የሚገባ ካለ፣ የሚወጣ ካለ ምንም ደግሞ ከሌለም መሪን ወደ ቦታው እመልስና እየደማመርኩ እሄዳለሁ። አሁን አንደኛ ማርሽ ያለ ነው። ሁለተኛ ማርሽ፣ አርፒኤም እና ስፒድን እያየሁ ሶስተኛ ማርሽ። እንደምታየው ሶስተኛ ማርሽ ገባ። አሁንም ስፒድን አርፒኤምን እያየሁ አራተኛ ማርሽ። አሁን አራተኛ ማርሽ ይሄ ማርሽ ወደ አምስተኛ ማርሽ እንቀየራለን ማለት ነው። ከዚህ በኋላ እንግዲህ ፍጥነት መቀነስ ብፈልግ መጀመሪያ ነዳጅ መልቀቅ፣ ከዛ በፍሬን ማብረድ። አምስተኛ ማርሽ ላይ ነው ያለው፣ አወጣና ፍሪ ሲሆን አፍኚ አራተኛ ማርሽ። አሁንም ፍጥነቴን ቀነስ አረግና ሶስተኛ ማርሽ፣ እንደምታዩት ምንም መንገጫ ገጭም የለም ማለት ነው። አሁንም በፍሬን አበርድና ሁለተኛ ማርሽ፣ ይሄው መቀነስ ማለት ይሄ ነው። አሁንም ወደ አንደኛ ማርሽ መቀነስ ከፈለኩ በፍሬን በረድ አረግና እስከሚንቀጠቀጥ ድረስ ጠብቅና ይሄው አንደኛ ማርሽ ማለት ነው። አሁን በአንደኛ ማርሽ እየሄደ ነው መኪናው። አሁን መቆም ብፈልግ ፍሪ ሲሆን አይደለም አስቀድሜ የሚይዘው፣ መጀመሪያ ፍሬን በፍሬን ሙሉ ሙሉ ካበረድኩ በኋላ ፍሪሲዮን አፍኜ እቆማለሁ። ማርሽ ዜሮ አደረገና እጅ ፍሬን በእንደዚህ አይነት መልኩ እስባለሁ ማለት። ስለዚህ መቆም ማለት ይሄ ነው ማለት ነው። ባላንሶችን ደሞ ባላንሶችን እንስራ አሁን ከቆምኩበት ልነሳ ነው። ፍሪ ሲሆን አፈንኩ አንደኛ ማርሽ ፍሬቻ አበራው በራው ስፖኪ ሆኖ አየው እጅ ፍሬኔን አበረድኩኝ። አሁን እንግዲህ የተወሰነ ዳገት ያለባቸው ቦታዎች እንሄዳለን። አሁን እንደምታዩት ዳገት ያለው ወደዚህ ነው። እስቲ ወደዚህ አካባቢ ሄደን ደግሞ እስቲ ዳገት እንስራ፣ የዳገት ባላንስ እንስራ። አሁን ይሄ መኪና እንደምታዩት ዳገት ላይ ፍሬን ፍሪ ሲሆን ይዤ ቆም ያለው ለምሳሌ ማርሽ ዜሮ ነው። እጅ ፍሬን ስብያለሁ። አሁን እንደምታዩት ይሄ መኪና በእጅ ፍሬን ቆሟል፣ በእጅ ፍሬን ቆሟል ማለት ነው። አሁን መኪናው በእጅ ፍሬን ነበር የቆመው። ፍሪ ሲሆን አፈንኩና አንደኛ ማርሽ አስገባሁ። አሁን አስቀድሜ ባላንስ ሳልሰራ እጅ ፍሬንን አውርጄ መሄድ ብፈልግ መኪናችን ወደኋላ ኋላ ይንሸራተጣል። እስቲ አወረድኩኝ፣ መኪናችን ወደኋላ ኋላ ተንሸራተጣል። ፍሪ ሲሆን ስላለቀኩኝ ማለት ነው። ስለዚህ ምንድነው የማደርገው? ይሄ መኪና ዳገት ላይ በእጅ ፍሬን ቆሟል። ያው በእጅ ፍሬን የሚሰራ ባላንስ ነው። ዳገት ላይ ቆማለች። እንደዚህ መነሳት ፈለኩ። መነሳት ስፈልግ ፍሪሲውን አፍናለሁ አንደኛ ማርሽ አስገባለሁ። ከዛ የግራ ግሬን እንደምታዩት ፍሪሲውን የተወሰነ እየለቀኩኝ ነው። ስለቀቀው ማርሹ እየተንቀጠቀጠ ነው፣ ወይንም የሞተሩ ድምጽ እየተቀየረ ነው። አሁን በዚህ ጊዜ የእጅ ፍሬኒን ባወርድ መኪናዬ ቀጥ ብሎ ቆሟል። አሁን ባላንስ ተሰርቷል። አሁን ምንድነው የሚያስፈልገኝ ፍሪሲውን የተወሰነ መልቀቅና በቀኝ ግሬ ደግሞ ነዳጅ የተወሰነ ደገፍ ማድረግ ነው። በቃ መኪናው ሳይንሸራተት ተነሳ። ይሄው ምንድነው በእጅ ፍሬን የሚሰራ ነው ማለት ነው። አሁን ደግሞ ቆም ያለው ማርሽ ዜሮ ነው። በእግር ፍሬን እና በፍሪ ሲዮን ቆም ያለው ማርሽ ዜሮ አድርጌ ማለት ነው። አሁን መነሳት ፈለኩ። አሁን አንደኛ ማርሽ አስገብቼ ፊት ማርሽን ያስገባሁት የቆመ መኪናው ዳገት ላይ ነው። ወደፊት ምን ነው የፈለኩት ግን ባላንስ ወይንም ደግሞ ፍሪ ሲዮን ፔዳሌን ሳለቅ ፍሪ ሲዮን ፔዳሌን ለቅቄ ባላንስ ሳልሰራ አስቀድሜ ፍሬን ብለቅ መኪናዬ ወደኋላ ይሄድብኛል ልክ እንደዚህ ማለት ነው። መኪናው ወደኋላ እየሄደ ነው ማለት ነው። ስለዚህ ምን አደርጋለሁ? ማርሽን አስገባው፣ ፍሪሲዮን የተወሰነ ለቀኩኝ እንደምታዩት፣ ወይንም ባላንስ ሰራው ድምጹ እስከሚቀየር ማለት ነው። ከዛ በኋላ ፍሬኔም ብለቅ መኪናው እንደምታዩት ቀጥ ብሎ ቆሟል። በቃ አሁን ወደፊት ለመሄድ የሚያስፈልገኝ አንድ ነገር ምንድነው? የፍሪሲዮን ፔዳልን ብቻ መልቀቅ ማለት ነው። ምክንያቱም የመኪናን አፍጣኖ ስላልጫነ ችግር የለም ፍሪሽን ፔዳል ብቻ ስለቅ ይሄዳል። ከዛ ነዳጅ የተወሰነ ደገፍ ወደ ዳገቱ መሄድ ይችላል ማለት ነው። ስለዚህ ባላንስ በእንደዚህ አይነት መልኩ ይሰራል። ሌላኛው ደግሞ እየተሄደ የሚሰራው ባላንስ ደግሞ እንኒ ለምሳሌ ይሄ መኪና በሁለተኛ ማርሽ እየሄደ ነበረ። ወደ አንደኛ ማርሽ ቀንሰውና፣ ፍሬን ሳሊስ፣ ፍሪሽን የተወሰነ ደገፍ፣ ፍሪሽን የተወሰነ ነዳጅ የተወሰነ ደገፍ። በቃ እየተሄደ የሚሰራው ይሄ ነው። አሁን እንደምታዩት እግሬ ነዳጅና ፍሪሽን ላይ የፍሬን ፔዳል ባዶ ነው ማለት ነው። ነዳጅንም ብለቀው ይሄ መኪና ስላልጫነ ችግር የለም ይኸው በፍሪ ሲሆን ብቻ እየቆመ ነው ማለት ነው። እየሄደ ነበረ መኪናችን እንደምትታዩት እየሄደ ነበረ ልክ ፍሪ ሲሆን ግማሽ ሲይዝለት ምን ሆነ ማለት ነው? ቆመ ማለት ነው፣ በቃ መኪናው ቀጥ ብሎ ቆመ። ይሄ እየተሄደ የሚሰራ ባላንስ ይባላል ማለት ነው። ስለዚህ የባላንስ አይነቶች ሶስቱ እነዚህ ናቸው። በተለያዩ መልካም ምድራዊ አቀማመጥ ላይ፣ በተለያዩ የማሽከርከር ስልቶች ላይ ልንጠቀማቸው እንችላለን ማለት ነው። ስለዚህ በእንደዚህ አይነት ሁኔታ ባላንሶችን መስራት እንችላለን ማለት ነው። አሁን ደግሞ እስኪ ወደኋላ ኋላ ማሽከርከር። ወደኋላ ለማሽከርከር የምናደርጋቸው ጥንቃቄዎች የመጀመሪያው ምንድነው? ከኋላ ያለውን ትዕይምት ወርደ ማየት ያስፈልጋል። ከኋላ ምን እንዳለ ማየት ያስፈልጋል ማለት ነው። ስለዚህ አሁን መኪናዬ ዜሮ ማርሽ ላይ ያለው ሞተር እንደተነሳ ነው የእጅ ፍሬን ስብ ያለው ወርድና ከኋላ ያለውን ትዕይምት አያለው ማለት ነው። በምናሽከረክርበት ጊዜ ስፖኪያችንን በእንደዚህ አይነት መልኩ እናያለን። አሁን ይሄ ተሽከርካሪ እንደምታዩት ለምሳሌ ከጠርዙ በጣም እየሰፋ እየሄደ ነው። አሁን እንደምታዩት ጠርዙ ሰፍቷል። አሁን ማጥበብ ስፈልግ ወደኋላ እያሽከረክሩ ከነበረ መሪያችንን ወደ ጠርዙ ማዞር ማለት ነው፣ እንዲጠብ ወደ ምንፈልጉ አቅጣጫ መሪያችን ልክ እንደዚህ ማዞር። አሁን ደግሞ በጣም እየጠበበብን ደግሞ ሲመጣ በጣም እንዳይጠብ እናደርጋለን። የተወሰነ መሪያችንን ወደ ቀኝ ወይ ደግሞ ወደ ተቃራኒ አቅጣጫ እናስተካክለዋለን ማለት ነው። ስለዚህ ወደ ኋላ በምናሽከረክርበት ጊዜ ጠርዛችንን በእንደዚህ አይነት መልኩ እንጠብቃለን። መሪ አጠቃቀማችን የኋላው የተሽከርካሪያችን አካል ወደ ቀኝ እንዲሄድ ከፈለግን መሪያችንን ልክ በእንደዚህ አይነት ሁኔታ ወደ ቀኝ እናዞራለን። ወደ ግራ ደግሞ እንዲሄድ ሲፈልግ ደግሞ ወደ ግራ እናዞራለን ማለት ነው። ስለዚህ ልክ በእንደዚህ አይነት ሁኔታ ጠርዝን እናሽከረክራለን። ስለዚህ ወደ ኋላ ስናሽከረክር በእንደዚህ አይነት ሁኔታ መሆን አለበት ማለት እንዲጠብልን ከፈለግን የኋላው አካል ወደ ግራ በኩል እንዲጠብቅ ከፈለግን ወደ ግራ፣ ወደ ቀኝ ደግሞ እንዲጠብቅ ከፈለግን ደግሞ ወደ ቀኝ እናሽከረክራለን ማለት ነው። ይሄ ማለት እንግዲህ ፍሪ ሲሆናችንንም ስንጠቀም እንግዲህ በትንሹ ነው ማለት ነው። ብዙ ከለቀቅን ወደኋላ በጣም ይሮጥብናል። ወደኋላ ደግሞ አይሮጥ በዝግታ ነው መንቀሳቀስ ያለብን። ቀስ ብለን ችኛዋን ስፖኪው እያየን፣ የግራ ስፖኪያችንን እያየን ይሄኛውን ለምሳሌ አንድ ሰከንድ ብናይ የቀኝ ስፖኪያችንን ደግሞ ሶስት ሰከንድ እናያለን ማለት ነው። ከዛ በተጨማሪ ደግሞ እያሽከረከርን እያለ በውስጥ መስታወት ከኋላ በኩል የሚመጣ መኪና ካለ መቆም ነው ያለብን ፍሬን ፍሪ ሲሆን ይዘን እንቆማለን ማለት ሳይክሊስት ቢሆን ቢመጣ ልክ እንደዚህ አይነት ሁኔታ ቆመን እናሳልፈዋለን እሱ ካለፈ በኋላ ደግሞ ወደኋላ እንንቀሳቀሳለን ማለት ነው ስለዚህ ወደ ኋላ ስናሽከረከር በእንደዚህ አይነት መልኩ መሆን ይኖርበታል ማለት ነው አሁን እንግዲህ መቆም ስፈልግ ልክ ፊት ለፊት ላይ እንደማሽከረከረው ነው የምቆመው ማለት ነው ፍሬን ፍሪ ሲሆን አድርጌ ማርሽ ዜባ አድርጌ። እጅ ፍሬኔን እሰባለሁ ማለት። አሁን ወደፊት ሜል ስለፈለኩኝ ሃዛርዴን አጠፋለሁ። ስፖክ ዩን ያያለው። ሌላ ተሽከርካሪዎች ከሚመጡ ከሆነ ወይ ከቆመበት የሚነሳ ካለ እኔ ምልክት ሰጣለሁ። የፍሬቻ ጥቅም ምልክት መስጠት ነው፣ ወይንም የማስጠንቀቂያ ምልክቶች ወይ ደግሞ የመገናኛ መሳሪያ ነው። ስለዚህ ፍሬቻን አበራና አንደኛ ማርሽ አስገባለሁ። ስፖክ ያለው ፍሬሲዮን የተወሰነ ከለቀኩ በኋላ እጅ ፍሬኔን አወርድና ተሽከርካሪ ማንቀሳቀስ እጀምራለሁ ማለት ነው። አሁን እንደምታዩት አንደኛ ማርሽ ላይ ነኝ። ወደ ሁለተኛ ማርሽ ቀይራለሁ፣ ስፒድ እና አርፒኤም አይቼ ሁለተኛ ማርሽ ካስገባ በኋላ የግራ ግሬ እንደምታዩት ምንም ስራ የለውም። በቃ የራሱ ማስቀመጫ ቦታ አለ፣ እዛ ጋር ይቀመጣል ማለት ነው። አሁን ሁለተኛ ማርሽ ላይ ነኝ። ወደ ሶስተኛ ማርሽ መቀየር ስፈልግ ፍሪ ሲሆን አፍናለሁ፣ ሶስተኛ ማርሽ እቀይራለሁ ማለት ነው። ማርሽ ግን ሲቀየር እኔ ፈልጌ ወይንም አሽከርካሪው ፈልጎ ሳይሆን ሲያስፈልግም ማስፈለጉን ደግሞ የምናውቀው በኢንጂናችን አርፒኤም እና በስፒዶ ሜትር ነው ማለት ነው። ስለዚህ በእንደዚህ አይነት ሁኔታ ማርሼን እቀይራለሁ። አሁን ዩተርን ማረግ ፈልጌያለሁ። ዩተርን አለ እዚህ መንገድ ላይ ዩተርን ማረግ ፈልጌያለሁ። ስለዚህ ፍሬቻዬን አበራለሁ፣ ፍጥነቴን እቀንሳለሁ። እንደምታዩት ማርሼን ወደ ሁለተኛ ማርሽ አደርጋለሁ አያለው። አሁንም ወደ አንደኛ ማርሽ እቀንስና ዞሬ ለመዞር ልክ በእንደዚህ አይነት ሁኔታ አዘጋጅና እቆማለሁ ማለት ነው። ቆሜ እንግዲህ ምንድነው ማየው አንደኛ ከዛኛው አቅጣጫ የሚመጣ ተሽከርካሪ ካለ፣ እግረኛ ካለ፣ ሳይክሊስት ካለ አያለው ማለት ነው። በዚህም በኩል ደግሞ የቆመ እግረኛ ካለ፣ አሽከርካሪ ካለ ወይም መኪና ካለ አያለው። ነፃ መሆኔን ካረጋገጥኩ በኋላ ማርሽን አስገባና አያለው አሁንም ደግሜ ከዛን ይሄዳለው ይዳለው ማለት ነው። ልክ በእንደዚህ አይነት ሁኔታ ወደ መስመር ከገባ በኋላ አንደኛ ማርሽ የነበረውን ወደ ሁለተኛ ማርሽ ምን እያየው አስፒዶሜትርና ታኮሜትሬን እያየሁ ማለት ነው። አሁን ሁለተኛ ማርሽ ነው። እቺን ወደ ሶስተኛ ማርሽ እቀይራለሁ። አሁን በሶስተኛ ማርሽ እየሄድን ነው። መሪያችንን በሁለት እጅ ይዘናል፣ ሶስትና ዘጠኝ ላይ ይዘናል። መሪያችንን በዚህ አይነት ሁኔታ ነው መሪ የሚያዘው ማለት ነው። አሁን ሶስተኛ ማርሽ ላይ ያለው ዞሬ ልመለስ ነው። ስለዚህ ምን አደርጋለሁ? ረድፌን እቀይራለሁ፣ ዞሮ የሚያስመልሰውን ምልክት አይቼ ማለት ነው። ስለዚህ ፍሬቼን አበራው፣ ስፖኪን አያየው ከዛ በኋላ ወደ ረድፌ እሄዳለሁ ማለት ነው። በፍሬን አበርድና ሁለተኛ ማርሽ አስገባለሁ። በሁለተኛ ማርሽ ደግሞ የተወሰነ ከሄደ በኋላ ደግሞ ልክ እንደዛው አበርድና ወደ አንደኛ ማርሽ ቀንሳለሁ። ከዛ መሬን ልክ እንደዚህ አይነት ሁኔታ አዞርና አይገባም ይቆማል። ይታያል። እዚህ ጋር የቆመ ተሽከርካሪ ካለ ከዛ ጋር የሚመጣ ተሽከርካሪ ካለ ልክ እንደዚህ አይነት ሁኔታ እመለከታለሁ ማለት ነው። ነፃ መሆኑን ካረጋገጥኩኝ በኋላ ወደ መስመር ይገባለው ማለት ነው። አንደኛ ማርሽ ላይ ያለ ነው አርፊ የምናስቢው ያለው ሁለተኛ ማርሽ አርፊ የምናስቢው ያለው ሶስተኛ ማርሽ አሁን ይርፊ ነው። በሶስተኛ ማርሽ 60 ኪሎ ሜትር ፐር አውር እየሄደ ነው ተሽከርካሪ። ከሶስተኛ ማርሽ ደግሞ አሁን አራተኛ ማርሽ ያስገባለሁ። አራተኛ ማርሽ ደግሞ ድጋሜ ስፒድ አይቼ አምስተኛ ማርሽ አስገባለሁ። አሁን ተሽከርካሪው በአምስተኛ ማርሽ የሄደ ነው። ፍጥነቴን የተወሰነ በፍሬም አበርድና አምስተኛ ማርሽ የነበረውን ወደ አራተኛ ማርሽ ቀንሳለሁ። አሁንም ልክ በእንደዚህ አይነት አበርድና ወደ ሶስተኛ ማርሽ ቀንሳለሁ። አሁንም በደንብ ባድርጌ አበርድና ምን አደርጋለሁ ወደ ሁለተኛ ማርሽ እቀንሳለሁ ማለት ነው። ሁለተኛ ማርሽ ድረስ ቀንሻለሁ። አሁንም በደንብ ባበርድና ወደ አንደኛ ማርሽ እቀንሳለሁ ማለት ነው። ከዚህ በኋላ ወደ ዋናው መንገድ ይሄዳሉ። ስለዚህ ተሽከርካሪን ስናሽከረክር በእንደዚህ አይነት ሁኔታ እናሽከረክራለን ማለት ነው። ክቡራን ተመልካቾችና ተከታዮቼ እንዳያችሁት እንግዲህ ተሽከርካሪያችንን ፍተሻ አድርገናል። የተለያዩ የአነዳድ ስልቶችንም አይተናል። ማርሽ እንዴት እንጨምራለን፣ ማርሽ እንዴት እንቀንሳለን፣ ባላንስ እንዴት እንሰራለን፣ ወደኋላ እንዴት እናሽከረክራለን፣ ዩተርን ስናደርግ ምን አይነት ጥንቃቄዎች ማድረግ አለብን የሚሉትን ነገሮች አይተናል ማለት ነው። ለዛሬ እንግዲህ እንዳያችሁት ቀለል ያለ ቦታ ላይ ምንም አይነት እንቅስቃሴ የሌለበት ወይም ብዙ እንቅስቃሴ የሌለበት ቦታ ላይ ነው ፕራክቲስ ያደረግነው። እናንተም እንግዲህ ተለማማች ስትሆኑ ልምምድ ማድረግ ያለብን በእንደዚህ አይነት ቦታ ነው እንጂ የተጨናነቀ ቦታ ላይ ገብተን ለአደጋ መጋለጥ የለብን። ቀለል ያሉ ቦታዎች ላይ አሽከርክረን ነው ከዛ በኋላ የተለያዩ የትራፊክ እንቅስቃሴ ያለበት ቦታዎች ላይ የምንሄደው ማለት ነው። ስለዚህ በእንደዚህ አይነት ሁኔታ ማሽከርከር ይኖርብናል ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ሀሳብ አስተያየት፣ ጥያቄ ሲሆን በኮመንት ሴሽን ላይ ያስቀምጡልኝ። ይህ ስልጠና ሌሎች ሊደረስ ሼርና ላይክ አድርጉ። በቀጣይ በሌላ ፕሮግራም እንገናኛለን። እስከዚያ ድረስ ሰላም ቆዩ።